ባለፉት ስድስት ዓመታት ከ40 ቢሊዮን በላይ ችግኞች የተከለች ኢትዮጵያ በመትከል ማንሰራራት በሚል መርህ የዘንድሮውን የአረንጓዴ አሻራ ምርሃ ግብር በይፋ አስጀምራለች። 7.5 ቢሊዮን ችግኞች እንደሚተከሉ በሚጠበቅበት የዘንድሮው ምርሃ ግብር አገር በሁለንተናዊ ዘርፎች በማንሰራራት ላይ በምትገኝበት ወቅት መሆኑ በልዩነት እንዲነሳ ያደርጓል። ኢትዮጵያ በመንሰራራት የጀመረችበት ዓመት ነው። በኢኮኖሚውም በቱሪዝሙም በማዕድኑም በዲጂታል ኢኮኖሚም በሁሉም መስክ መሰረት ጥላ እየተመነደገች ወይም ደግሞ እየተንሰራራች ባለችበት ወቅት ላይ ሆነን ነው። የዘንድሮን የ2017 አረንጓዴ አሻራ ምን ተክረው የአየር ንብረት ለውጥ ገፈት ቀማሽ ከሆኑ ሀገራት መካከል ኢትዮጵያ አንዷ ነች። በዚህም የአገሪቱ የጀርባ አጥንት የሆነው ግብርናው በብዙ ሲፈተን ቆይቷል። ይሁንና ግን ባለፉት ዓመታት በአረንጓዴ አሻራ ምራ ግብር በተከወኑ ስራዎች ዘርፉን ይበልጥ መደገፍ ተችሏል። ግብርናችን የዝናብ ጥገኛ ነው። በአብዛኛው ዝናብ ደግሞ በአየር ንብረት ለውጥ ምክንያት በእጅጉ እየዋዠቀ አንዳንድ አካባቢ ለአምስት የዝናብ ወቅቶች ዝናብ ብቻ ዝናብ ያለፈበትን ጊዜ እናስታውሳለን። ይሄንን ዝናብ በጊዜው በወቅቱ በሚፈለገው መጠን መምጣት እንዲችል የዛፎች ሚና አይተኬ ነው። ስለዚህ እንግዲህ ባለፉት ስድስት አመታት አርባ ቢሊዮን ችግኞችን ተክለ ዘንድሮም እንደዚሁ በርካታ ቢሊዮኖችን ለመጨመር እየተንቀሳቀስን ያለነው ግብርናችን የሚያስፈልገውን ውሃ ማግኘት እንዲችል በጣም ጠቃሚ ስለሆነ ነው ማለት ነው። መርሐ ግብሩ የተራቆቱ አካባቢዎች እንዲያገግሙና የደን ሽፋንን ከማሳደግ ባለፈ ለምጣኔ ሀብቱ በጎ ሚና የሚወጡ ችግኞች እንዲተከሉም እድል የሰጠ ሆኗል። በዚህም የምግብ ዋስትናን ማረጋገጥና የውጭ ምንዛሬ ግኝት እንዲያድግ የአረንጓዴ አሻራ መርሐ ግብር አበርክቶ የላቀንም ከዛም ባሻገር የተከልናቸው ችግኞችን ስንመለከት በርካታ የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ ሁለት ነጥብ አምስት ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደኋላ መለስ ብለን ብናይ በቡና ከአንድ ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። ሌሎችንም ፍራፍሬዎች እንደዚሁ ማለት ነው። በሌማት ትሩፋት የጀመርነው ስራ ለምሳሌ ከንብ ከማር ብንጀምር ማር የግድ የዚህ አይነት ስነ ምህዳር ይፈልጋል፣ ዛፎች ይፈልጋል፣ አበባ ይፈልጋል። እና በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። እና እንደተባለውም የአረንጓዴ አሻራ ውጤትን አሁን በደንብ አድርገን ፍሬውን እያየን ያለ ነው። ይህ በግብርናው ክፍለ ኢኮኖሚ ባለፉት ጊዜያት እየተመዘገበ ውጤት ነው። ከዚህ በተሻገረ ደግሞ የአፈር መከላትን ግድቦችን ከደለል መሞላት መከላከልና ተያይ ዘርፎች ላይ ያበረከተው አስተዋጽኦም የጎላ ሆኖ የሚጠቀስ ነው። የሮቦካሮቡ ቡካሩቡ ለፍት የሉዋተው ዝናብ በሚዘንብበት ወቅት መሬት ባዶን ይቀራል የአፈር መንሸርሸርም ያጋጥማል። በዚህ ወቅትም በሁለት መልኩ እንጎዳለን። አንደኛው የአፈር ለምነት ያለውን መሬት እናጣለን፣ በሌላ መልኩ ደግሞ ወደ ታችኛው እርከን ያለው መሬት በአፈር ደለል ይሞላል። ይሁንና አሁን ትልቅ ለውጥ እየተመዘገበ ይገኛል። ከዚህ ቀደም ባዶ የነበሩ መሬቶችም ዛሬ በችግኝ ተሸፍነዋል። ይህ ደግሞ የአፈር መንሸርሸር እንዳያጋጥም እድል ሰጥቷል። መሬት እንዲጠነክር በማስቻልም ለሚዘራበት ምርት ሁሉ የተሻለ ውጤት እንዲያስገኝ ያስችላል። ውሃን በማቆር የተተከሉ ችግኞችም እንዲያድ እንዲያደርጉ ያግዛል። አችረት ባይታሩፋ ብሻል ጻባቸው እንደ አቅልቱ በተለይ ደግሞ የህዳሴ ግድብን ከደለል መሞላት ለመታደግ የተኬደበት ርቀት ውጤት ማስመዝገብ ችሏል። ገባሪ የሆኑ ተፋሰሶችን ተከትሎ የተሰራው ስራም ቀድሞ ላይ ታጥቦ የሄድ የነበረውን ለማፈር በማስቀረት የግድቡን ደህንነት ማስጠበቅ ተችሏል። አሩም ሳኪን ብሻን ጉዳን ጋር አባይት ከንዲያበኩን ታላቁ የኢትዮጵያ አዳሴ ግድባችንን ብንወስድ ወደ አባይ የሚሄደው ውሃ ይዞት ሄዶ የነበረውን አፈር በአረንጓዴ አሻራ እዚሁ እንዲቀር አድርገናል። ከዚህ ቀደም አፈራችንን ይዞት ከመሄድ ባሻገር በደለል መልክ ውሃ ውስጥ እንዲጠራቀምና አላስፈላጊ ሙሌት እንዲመጣ ሲያድርግ ነበር። አሁን ግን የአረንጓዴ አሻራ ስራው ይህን ሁሉ ማስቀረት ችሏል። ከፍተኛ ውሃ ሲኖረን ከፍተኛ ኃይልና መነጫለን። በኢኮኖሚውም ይሁን የማህበራዊ ትስስር በመፍጠሩ ረገድ እንዲሁም የአየር ንብረት ተጽዕኖን ለመቀልበስ ያስችል ዘንድም የአረንጓዴ አሻራ ስራው ከፍተኛ አስተዋጽኦ እያበረከተ ይገኛል። ዋን ጉዳ ሳፊ ሄዱፌራ ቀበተማ አርጋጀር በዘንድሮው የአረንጓዴ አሻራ መርሃ ግብር 75 ቢሊዮን ችግኞችን ለመትከል ወደ ትግበራ የገባቸው ኢትዮጵያ ከግማሽ በላይ የሚሆኑ ችግኞች ኢኮኖሚያዊ ጠቀሜታቸው ከፍ ያለ መሆኑ ተነስቷል። በዚህም ህብረተሰቡ ልክ እንደ ወትሮ ሁሉ በችግኝ ተከላው ላይ ንቁ ተሳትፎ እንዲያደርግ ጥሪ ቀርቧል። የአረንጓዴ አሻራ አጠቃላይ ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። ለመጪው ትውልድ ተስፋን የሰነቀ ነው። ስለዚህ ሁሉም ህዝብ በየአካባቢ ያለው ወጥቶ በነቂስ እንዲተክል ይጠበቃል። ዘንድሮ ከ ከሰባት ቢሊዮን በላይ ችግኝ ነው የምንተክለው። ስለዚህ ሁሉም እንደተለመደው ወጥቶ በደንብ እንዲተክል፣ እንዲንከባከብ በዚህ አጋጣሚ ማሳሰብ ወዳለሁ።